መስከረም 24 ቀን 2012 ዓ.ም ታዋቂው የሙዚቃ አቀናባሪና ደራሲ ኤልያስ መልካ ባደረበት ሕመም ምክንያት ከዚህ ዓለም በሞት እየተለየበት ጊዜ ነበር። ሰላም፣ ጤና ይስጥልኝ እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ አጋር እንድትሆኑ እየጋበዝኩኝ በሙዚቃው ኢንዱስትሪ በርካታ ስራዎችን በመስራት እንዲሁም ደግሞ በእግር ኳስ ችሎታው ደግሞ ትንሹ ማራዶና እየተባለ የሚጠራውን አልያስ መልካ የህይወት መንገድ ላስቃኛችሁ ወደድኩ አብራችሁ ቆዩም። ከሙዚቃ አቀናባሪነቱ ባሻገር ጊታሪስት፣ ገጣሚና የሙዚቃ ደራሲ ኤልያስ መልካ ህይወቱ ማለፉን የሰሙ የሙዚቃ አፍቃሪያና የስፖርት ቤተሰቦች ሀዘናቸውን በተለያዩ መንገዶች ገልጸው ነበር። ኤልያስ እስከ ህልፈተ ሞቱ በስኳር ህመም ሲሰቃይ መቆየቱ ይነገራል። ከዚህ ጋር በተያያዘም ኩላሊቱ መስራት አቁሞ እንደነበር የቅርብ ጓደኞቹ ይገልጻሉ። እድሜው በአርባዎቹ መጀመሪያ ላይ የሆነው የሙዚቃ አቀናባሪ ኤልያስ መልካ የተወለደው አብነት አዲስ ከተማ አካባቢ ነው። የመጀመሪያ ደረጃ ትምህርቱን በኃይሉ ተስፋዊ ትምህርት ቤት፣ ሁለተኛ ደረጃ ትምህርቱን ደግሞ በከፍተኛ ሰባት ትምህርት ቤት መከታተል ችሏል። በካቲት 2011 ዓ.ም በፋና ቴሌቪዥን ፋና ቀለማት ፕሮግራም ሙዚቃን እየኖረ የሙዚቃ ጤና ባሪ ኤልያስ መልካ በሚል የቀረበው ዶክመንተሪ ኤልያስ በትምህርቱ በጣም ጎበዝ እና ታታሪ እንደነበር የቅርብ ወዳጆቹ ምስክርነታቸውን ሰጥተዋል። ኤልያስ መልካ ወደ ሙዚቃ ሕይወቱ ከመግባቱ በፊት በጣም ጎበዝ ተጫዋች እንደነበር ወዳጆቹ እማኝነታቸውን ይገልጻሉ። ቁመቱ አጭር በመሆኑ ጓደኞቹ ትንሹ ማራዶና በሚል ቅጽል ስም ይህ እንደሚጠሩትም ይነገራል። ባለው የኳስ ጨዋታ ክህሎትም አልያሱ ወደፊት ጥሩ ኳስ ተጫዎች እንጂ ሙዚቀኛ ይሆናል ብሎ የጠበቀ እንዳልነበረም ጓደኞቹ ይገልጻሉ። ኢልያስ መልካ በልጅነቱ የቀለም ቆርቆሮዎችን ሰብስቦ በእንጨት በመምታት የሚያወጣቸው ድምፆች በጣም የሚያስገርማቸው እንደነበር ነው ጓደኞቹ የሚናገሩትም። ኤልያስ መልካ በ1987 ዓ.ም ወደ ያሬድ ሙዚቃ ትምህርት ቤት በመግባት ተምሬ ችሎ እና ሊድ ጊታር ይጫወት ነበር። ከሙዚቃ መምህራኑ አዝራ አባተ አክሊሉ ዘውዲና ሌሎች ባሊሞዎች ጋር በመዲና ባንድ ውስጥ ሰርቷል ከመዲና ባንድ በተጨማሪም ኤልያስ በዜማ ላስታና አፍሮ ሳውድ ባንዶች ላይ የተጫወተ ሲሆን ከ30 በላይ ሙሉ አልበሞችንም እያቀናበረ ድንቅ ድምፃዊ ነበር አልያስ መልካ ካለማየሁ እሸቴ፣ ፍቅር አዲስ ነቃጥበብ፣ ከርጋኝ ራሽ፣ ከማሙድ አህመድ፣ ከዘሪቱ ከበደ፣ ቴዎድሮስ ካሳሁን ቴዲ አፍሮ፣ ሚካኤል በላይነህ፣ ኃይሌ ሩትስና ከሌሎችም ድምጻውያን ጋር አብሮ መስራት ችሏል። ካልበሞቹ በተጨማሪ በተለያዩ ማህበራዊ ጉዳዮች ላይ ያተኮሩ ህዝብ ህዝረ ዝማሪ ማቀናበሩም ይታወሳል። ከነዚህ መላ መላ መላበስ፣ ይቅር ለአፍሪካ ህብረት በትራፊክ አደጋ መከላከል ላይ እያተኮሩ የሚጠቀሱ ስራዎቹ ናቸው። ከሙዚቃ ማቀናበር ስራው በተጨማሪ በተወሰኑ ኮንሰርቶች ላይ ከባንዶች ጋር በመሆን ከታዋቂ ድምፃውያን ጋር የሰራ ሲሆን በሚሊኒየም አዳራሽ ከዘሪቱ ከበደ ጋር የሰራው ኮንሰርት በዋነኝነት የሚጠቀስ ስራው ነበር። በገና ስቱዲዮ በማቋቋም የሙዚቃ ማቀናበር ስራውን የጀመረው ኤልያስ የሚሰራቸው ስራዎች በጣም ታታሪ፣ ጎበዝ ለሙዚቃው የሰጠ መሆኑን የሚያሳይ እንደሆኑ ድምፃውያንና የሙዚቃ አስተማሪዎች ይመሰክሩለታል። ድምፃዊ ኤልያስ መልካ የሚሰራቸው የሙዚቃ ስራዎች ማንነቱን እስብናውን በጣም እንደሚገልጹና በየጊዜው በዓለም ላይ ካለው የሙዚቃ ኢንዱስትሪ ለውጦች ጋር ራሱን በማሻሻልና በማብቃት ሁሌ የሙዚቃ ሙዚቃ የሚያፈልገውን ደረጃ ላይ የሚገኝ ከያኔ እንደነበርም ከእርሱ ጋር እየሰሩ ድምፃያንና አርቲስቶች ብቃቱንና ችሎታውን እየመሰክሩለታል። ኤልያስ በዘመናዊ ኢትዮጵያ ሙዚቃ አሻራቸውን ካሳረፉ ወጣት ባለሙያዎች መካከል አንዱ እንደሆነ የዘርፉ ባለሙያዎች ይገልጻሉ። እየመሰክሩለታል ሙዚቃ አቀናባሪ ኤልያስ ሰውን መርዳት የሚወድ ጨዋ፣ ተጫዋችና ተግባቢ፣ ደግና ከራሱ ይልቅ ሌሎችን የሚያስቀድም ጥሩ ስብዕና ያለው እንደነበረም የቅርብ ጓደኞቹ ይናገራሉ። ታዋቂው የሙዚቃ አቀናባሪ ኤልያስ መልካ በተለያዩ ስራዎች የተለያዩ ሽልማቶችንና እውቅና እውቅናንም ማግኘት ችሏል። ኤልያስ መልካ እስካለፈው ህይወቱ እስከ አለፈበት ድረስ በፋና ለምሮት ድምፃን ተሰጦ ውድድር ላይ በዳኝነት ሲያገለግል እንደነበርም ይታወሳል። አርቲስቱ በህይወት ዘመኑ የሰራቸው ስራዎች ሁሌም ከትውልድ ትውልድ እየተሸጋገሩና ሲገኙ ስራዎቹ ሁሌም በልባችን እየተነገሩና እየተሰሩ እንዲሁም ደግሞ እሱ የሰራቸው ስራዎች እንዲሁም ደግሞ ያከናወናቸው በጎ ተግባሮች ሁሌም ሲነሱና ሲወደሱ ይኖራሉ።